ሰላም ሰላም እንዴት ናቸው ቤተሰብ? ዛሬ ደግሞ ከሼን እቃ ስናዝ የዋጋ ቅናሽ እንዲደረግልን ኮድ እንዴት መጠቀም እንችላለን፣ ያዘዝነውን እቃ ከተረከብነው በኋላ ካልተመቸን ካልወደድነው፣ ካልፈለገው ነው እንዴት መመለስ እንችላለን የሚለውን ሁለቱንም አንድ ላይ አድርገን እናየዋለን። ሼር ላይክ፣ ሰብስክራይብ በማድረግ ጀምሩት፣ ይሄን ቪዲዮ። ሼን ውስጥ ልክ እንደዚህ ከገባን እዚህ ጋ 15፣ 20፣ 25% የሚል አለ ስለዚህ በዚህን ያህል ብር ከገዛችሁ ይህን ያህል ዋጋ ቀንሳለሁ፣ በዚህን ያህል ብር ከገዛችሁ ደግሞ ይህን ያህል ቀንሳለሁ እንደ ማለት ነው። እዚህ ጋር ከስሩ ተጽፈዋል አለ። ኮድ ደግሞ ይሄ ነው። ኤስዲፒ የሚለውን ከጎን ያለው ይሄ ኮድ ነው። ስለዚህ የምንፈልገውን እቃ መርጠን ከጨረስን በኋላ አንደኛው በዚህ ኮድ እንጠቀማለን። ሁለተኛው ኮድ ደግሞ ሌላ ኮድ አለ፣ እዛው ሂደን የምናየው ይሆናል። ስለዚህ እዚህ ብዙ አማራጭ ነው ያለ፣ ብዙ አይነት እቃ ነው። ዋጋውን ደግሞ ፌር ነው። ተመጣጣኝ ነው። ከሼ እንደስ የሚል ነገር ብዙ አይነት እቃ ነው ያለው፣ ብዙ አማራጭ አለ፣ ዋጋው ደግሞ ተመጣጣኝ ነው። በአቅምህን መግዛት ትችላለህ። እና የምንፈልገውን ነገር እዚህ ከመረጥን በኋላ ከላይ ብዙ እንትን አለ ለሴት ሚሆን ለወንድ ለምናምን የሚለውን እሱም ቸክ አድርገን ማየት እንችላለን። መርጠን ከጨረስን ይሄን ካርት የሚለውን ክሊክ እናደርጋለን። ሶ እዚህ ጋር ስንመጣ ያዘዝነውን እቃ ትክክል መሆኑ ሳይዙ ጫማ ከሆነ ቁጥሩ ቸክ ማድረግ አለብን። እሱን ካደረግን በኋላ ቸክአውት እንለዋለን። ቸክአውት ካልነው እዚህ ጋር መጥተን ኮድ የምንቀንሰው እዚህ ጋር ነው። አፕላይ ኬፑን የሚላለ እሱ ክሊክ እናደርገዋለን። እሱን ክሊክ ካደረግን በኋላ እንደዚህ ከከፈተልን ለአንዳንዱ ሰው ኮዱ ከተጽፎ እዚህ መምረጥ ትችላለህ የሚል ኮድ ይመጣል። ከነ ኮዱ ማለት ነው። ለአንዳንድ ሰውን ደግሞ እንደዚህ ነው የሚመጣው። ስለዚህ እዛ ያየነው መጀመሪያ ኮድ እዚህ እናስገባዋለን፣ እንጽፈዋለን። እንደዚ አድርገን ኤስዲፒ ብለን ካፒታል ሌተር ነው። እንደዚህ አደገን እንጽፈዋለን። ከዛ አፕላይ ስንለው እዚህ 16 ኤስአር ወይም ደግሞ ሪያል ቅናሽ አለው። 20 ፐርሰንት ነው ኦፎሮ 20 ፐርሰንት ነው የተቀነሰልኝ ማለት ነው። ስለዚህ 16 ሪያል ቀንሰዋል። ግን ይህን ቅናሽ ምናልባት እንትን ካልሆነ ፌር ካልሆነ ወይም ደግሞ በሌላ ኮድ ቼክ ማድረግ ከፈለጉ በድጋሚ ይሄን ሪሙቭ አድርጌ እዚህ ጋር ዳብሊው 15 ብዬ ጽፋለሁ። ዳብሊው 15 አብዛኛው ጊዜ ስፔሻሊ ሺኤን ላይ ብዙ ኮድ ይቀያል በየጊዜው አዲስ ኮድ አዲስ ኮድ ይመጣል በየጊዜው። ይህን ኮድ ግን አብዛኛው ጊዜ አይጠፋም እና ዳብሊው 15 ብላችሁ ከጻፋችሁ በኋላ አፕላይ ክሊክ ታደርጋላችሁ። ክሊክ አደረጋችሁ። በ20% 16 ነበር የቀነሰልኝ፣ አሁን ግን በዚህ በ15 23 ሪያል 56 ሳንቲም ቅናሽ አድርግ ያለው ነው የሚለኝ። ስለዚህ 20% እና 15% መሆኑ ሳይሆን ይሄ እንደውም ይበልጣል ቅናሽ ነው። ስለዚህ እንደዚህ አድርገን እየቀየርን መሞከር አለብን ማለት ነው እና በዚህ ኮድ ከተጠቀም ይሄን በቃ ከተስማማን በዚህ ኮድ ኮንቲኒው ነው አለን እንደዚህ አድርገን ኮድ መጠቀም እንችላለን። በየጊዜው ኮድ ይቀያያራል። ይሄን ግን አብዛኛው ጊዜ አይቀየርም። ስለዚህ ይህን 23 ሪያል ቀንሻለው ነው ያለኝ። ከተስማማኝ ሂሳቡ እዚህ ጋ አለ። ስለዚህ ያዘዝከውን እቃ ይሄን ያህል ነው ሂሳብ ነው የሚለኝ። ሂሳቡን ልክ ከሆነ የምፈልገው በዚህ ሂሳብ ብቻ ከሆነ ኮንቲኒው እለዋለሁ። ኮንቲኒው ብዬ እቃውን ማዘዝ እችላለሁ ማለት ነው። ስለዚህ ኮድን በእንደዚህ አይነት መንገድ መጠቀም እንችላለን፣ እንደዚህ አድርገን ማዘዝ እንችላለን ማለት ነው። በመቀጠል ደግሞ እቃ ካዘዝን በኋላ ከተረከብነው፣ እጃችን ላይ ከገባ በኋላ ምናልባት እንዳሰብነው ላይሆን ላይ ሆን ይችላል መልክ ሊሆን ይችላል ሳይዙ ወይም ደግሞ ጥራቱ የሆነ ችግር ካለው እቃውን መመለስ ብንፈልግ ወይም ደግሞ እቃውን ካልወደድ ነው እንዴት አድርገን ነው መመለስ የምንችለው? ከመለስ ነው በኋላስ እንዴት ነው የሚሆነው ፕሮሰሱ ሂደቱ ሁሉ ነገሩ እንዴት ነው መከታተል የምንችለው የሚለውን በደንብ እናየዋለን። እዚህ ነው የተረከብነውን እቃ እዚህ ሪቪው የሚለውን ነው የሚመጣው። ስለዚህ ሪቪው የሚለውን ክሊክ አድርገን ከከፈተ በኋላ ሁሉም ነገር በዝርዝር እናየዋለን። ስለዚህ ይህን ሪቪው የሚለው ክሊክ አደረግነው በኋላ ሪቪው ይሄን ሪቪው የሚለው ማለት ነው። እሱን ስንጫ ነው እንደዚህ ነው የሚከፍትልን። ከከፈተልን በኋላ እኔ ብዙ ኦርደር ስላደረኩኝ መጀመሪያ ላይ ያለን እናየዋለን። ስለዚህ እሱን ክሊክ አደርገዋለሁ። ክሊክ ካደረግ በኋላ እንደዚህ ይከፍትልኛል። ና እቃውን ረሲቪድ ማድረግ አለብን። ተቀብየዋለሁ፣ ተረክብየዋለሁ ብለን ረሲቪድ ማድረግ አለብን። ሶ እሱን ክሊክ ካደረግን በኋላ እንደተቀበልነው ካምፓኒው ያቃል፣ ወይም ደግሞ ኦረዲ መጀመሪያ ዴሊቨሪድ እንደሆነ ያቃል። ግን እኛም ረሲቪድ ማድረግ አለብን። ስ ም አይ ረሲቪድ የሚለውን ማለት ነው። ሶ እንደዚህ ካደረግነው በኋላ ፖይንት ነው የሚቆጥርልን። እሱም ወደ ብር ነው የሚቀይረው። እንዴት ነው የሚሆነው በኋላ እናየዋለን። ሶ አሁን እቃውን የፈለግኩት መመለስ ነው። ትራክ የሚላለ ሪተርን የሚላለ ሪቪው ይላለ ሪቪው የሚለውን ኮሜንት መጻፍ ስንፈልግ ነው። ስለዚህ እኔ የፈለግኩት እቃውን መመለስ ነው። እቃውን መመለስ ስለሆነ የፈለግኩት ሪተርን የሚለውን አንድ የእጫ ነው አለው ወይም ደግሞ ክሊክ አደርገዋለሁ ይሄን ማለት ነው። ስለዚህ እንደዚህ ስጫ ነው እንደዚህ የሆነ ክብ ክብ ክፍት የሆነ ነገር አለው እሱን ክሊክ አደርገዋለሁ። እሱን ክሊክ ካደረግኩት በኋላ ከፈለኩ ሁሉም ካልፈለኩ ደግሞ አንድ ወይም ሁለት ሶስት እዚህ ጋር ግን የማይመልሱ እቃዎች ካሉ እዚህ ከስር ይመጣሉ ግን እንደዚህ እንዲመለሱ ክፍት አይደሉም የተዘጉ ናቸው ማለት ነው ስለዚህ ይህን ክሊክ ክሊክ አደረጓለሁ ሶስቱን እንደዚህ ክሊክ ካደረጉት በኋላ የምትመልስበት ምክንያት ምንድን ነው ነው ብለው የሚጠይቅ ስ የምትመልስበትን ምክንያት ምንድን ነው ነው የሚለኝ ስለዚህ ሪዥን መጽሐፍ አለብኝና እሱን ክሊክ አድርጌ እዚህ ጋር ብዙ ብዙ አማራጭ አለ። ስለዚህ እናንተ ችግራችሁ እዚህ ክሊክ ማድረግ ትችላላችሁ። እኔ ግን ለምሳሌ በጣም ስላንስብኝ ብዬ መመለስ እችላለሁ እቃን። ስለዚህ ይህን ክሊክ አደርገዋለሁ። አንዴ ክሊክ አደረጉት እንደዚህ ነው የሚመልስን። ስለዚህ ፎቶ አስገቡ ብሎ የሚያስገዳችሁ ከሆነ በፎቶ በዚህ ፎቶ ማስገባት አለባችሁ ብቻ ሳይዙን አነሰብኝ፣ ወይም ደግሞ የሆነ ምክንያት ከጻፋችሁ በኋላ የሚያሳልፋችሁ ከሆነ ግን ማድረግ ትችላላችሁ ማለት ነው። ስለዚህ ይሄም በድጋሚ እንደዚህ አድርጌ ሪዝን አሁንም ምንድነው፣ ይሄ እቃ የምትመልስበት ምክንያት ምንድን ነው? ለእያንዳንዱ ልብስ የራሱ ምክንያት ነው መጠቀም ያለብን። ስለዚህ እኔ ተመሳሳይ ነው ማደርገው፣ አነሰብኝ ብዬ ነው የምመልሰው። ስለዚህ እንደዚህ አድርጌ ሁሉንም ምክንያት ከሰጠሁት ኔክስት ስቴፕ የሚለውን ክሊክ አደርጋለሁ። ይሄ ኔክስት የሚለውን ከስር ያለው ብላክ በጥቁር ያለውን እሱን አንዴ ክሊክ አደርጓለሁ። እንደዚህ ሶ እዚህ የሺኤን መስፈርት አለው የካምፓኒው ህግ በስስማማለ ሆይ ነው አው ብዬ ኦኬ ለዋለሁ። ስለዚህ ይህን ኦኬ የሚለውን በጥቁር ላይ ያለው አንዴ ክሊክ አደርገዋለው። ስለዚህ ክሊክ አደረጉት በኋላ እንደዚህ ነው የሚከፍትልኝ እዚህ ጋር ምንድነው የሚለው ፒክፕ ሰርቪስ አለ ወይም ደግሞ በመጣበት መመለስ ከፈለግኩም ደግሞ በመጣበት ካልሆነ መምረጥ ከፈለግ ይህን ክሊክ አደርጓለሁ እና እዚህ አማራጭ አሉ። ዴሊቨሪዎች ናቸው እነዚህ። ከእነዚህ መምረጥ እችላለሁ ነው የሚለኝ። እኔ ለምሳሌ ኢሜይል የሚለውን በሰማያዊ ቡሉ ያለውን እሱን እመርጣለሁ። ለማሳየት እንዲገባቸው ብዬ ነው። ስለዚህ እሱን አንዴ ከጎን ያለውን ክሊክ አደርገዋለሁ እና ከዛ ኮንፊርም እለዋለሁ። ስለዚህ እንደዚህ ኮንፊርም ካልኩት እዚህ ጋር ምንድን ነው የሚለኝ በዚህ አድረስ ለምሳሌ እቃውን ካዘዝኩት በኋላ በተረከብኩበት ቦታ እዛ ላይ ከሆንኩኝ ያለሁት ምንም ነገር መንካት አያስፈልገኝም ባለበት መቀበል ይችላሉ ቦታ ከቀየርኩ ከዛ እቃውን ከተቀበልኩት ቦታ ወይም ደሞ መጀመሪያ ካዘዝኩት አድራሻ ከቀየርኩኝ ግን እዚህ ምን የሚላል ኤዲት የሚላል ስለዚህ ኤዲት የሚለውን አንዴ ክሊክ አድርጌ ያለሁበትን ቦታ በትክክል እቃውን መጀመሪያ ልክ እንዳዘዝኩት አድራሻ መሙላት እችላለሁ ማለት ነው። ያለሁበትን እዛ ቦታ ከሆነ ምንም ነገር መንካት አያስፈልግም። ስለዚህ እዚህ ጋር ምን የሚላለን ብሩን መቀበል የምትችለው በሼን ዋሌት ነው የሚለኝ። ስለዚህ ሼን ዋሌት የሚላለ እዚህ ጋር እሱ ኦኬ፣ ብሩን ሼን ዋሌት ይቀመጠልኝ እና በእቃ ወይም ደግሞ በምንም መውሰድ እችላለሁ ብዬ እስማማለሁ ስለዚህ ሺኤን ዋሊት የሚለውን አንዴ ክሊክ አደርገዋለሁ። ስለዚህ ክሊክ አደረግኩት በኋላ ኦረዲ አሁን እየጨረስኩ ነኝ። ስለዚህ እንደዚህ አድርጋችሁ በደንብ መስፈርት ማሟላት አለባቸው። አንዴን ክሊክ አድርጌዋለሁ። ከዛ ሁሉም ነገር ኦረዲ ተስተካክለዋል። የሚመለሰውን ስልሳ አንድ ሪያል ነው ብለኛል። በዚህ ሁሉ ከተስማማኝ ኮንፊርም ለዋለሁ። ስለዚህ ኮንፊርም አድርጌዋለሁ። ተስማም ቻለሁ። እቃውን ተመልሰዋል አሁን። ስለዚህ ዴሊቨር ነው የሚላክልኝ ሺፌር ነው የሚላክልኝ። ሺፌር ስላክልኝ የዚህ ሳምፒት እለዋለሁ። ይሄ መጀመሪያ ሳምፒት ብዬ አሁን ጨርሻለሁ። ኦልሬዲ እቃውን ተመልሰዋል። ስለዚህ እቃውን እንዲመለስ ያደረኩትን ሪፖርት በተሳካ ተጠናቀዋል። አሁን ስለዚህ ሰው ሲመጣልኝ ይመጣልኝ ምንድን ነው የሚያመጣልኝ እዚህ ጋር ማየት እችላለሁ። አሁን እኔ ክሊክ አድርጌ ማየት እችላለሁ። እሱን ይዞ የሚመጣው ይህን ወረቀት ብቻ ነው ሌላ ምንም ነገር ይዞ አይመጣም። እናንተም ይሄን ክሊክ አድርጋችሁ ቼክ ማድረግ ትችላላችሁ። አድራሻው ሁሉም ነገር በትክክል እንደተሞላ ለመረጋገጥ አንድ ይህን ክሊክ አድርጋችሁ በትክክል ነው ወይ አድራሻው፣ ምክንያቱም ሰው ዋጉ የሚመጣበት በዚህ አድራሻ ነው። ይህን ነው ወረቀቱ፣ ሁሉም ነገሩ ስልካችን አለ፣ ስማችን አለ። የስንት እቃ እንደምንመልስ ሁሉም ነገር ዝርዝሩ እዚህ ጋ አለ። ይህን ዳውንሎድ አድርገን መያዝ የምንችላለን እንችላለን ባንይዘው ምንም ችግር የለውም። ኤኒዌይ ግን ሰዋጉ ሲመጣ ይህን ወረቀትና ማሸጊያ የሆነ ካርቶን ወይም ደግሞ ፌስታል ይዞ ነው የሚመጣው እንጂ የሚመልስልን ብር የለም ምንም ነገር የለም። ስለዚህ ሰዋግ የሚመጣ ከሆነ ካምፓኒው ኮድ ነው የሚልክልን ወደ ሲም ካርዳችን ኮድ አለ። ስለዚህ ሰዋግ ሲመጣ ደግሞ በዋትሳ ወይም ደግሞ በቀጥታ ነው የሚያናግረን እየመጣ ሆነኝ አዘጋጁልን እቃውን ብለው፣ እኛ ደግሞ የተሰጠንን ኮድ በስልካችን ላይ መኖር አለበት። ሰዋጉ ሲመጣ በመጣበት ሰዓት እቃውን እንሰጠዋለን። ልክ እንደሰጠ ነው ኮድ ስጠኝ ነው ኮድ ስጠኝ ብሎ ሊጠይቀን ይችላል። ስለዚህ በሲንካርዳችን የተላከን ኮድ እንሰጠዋለን። እቃውን ይዘ ይሄዳል። ምንም የሚተውልን ብር የለም። ከሱ ጋር ምንም ነገር እቃውን መውሰድ ብቻ ነው የሱን ስራ እንጂ ሌላ ምንም የሚያደርገው ነገር የለም። ስለዚህ እዚህ ጋር እቃው እንደተመለሰ ሪተርን የሚለውን ነክተን፣ የት ደረሰ እንዴት ሆነ ምናምን የሚለውን በደንብ አሁን ተመልሰዋል እዚህ ጋር ስለዚህ መከታተል እንችላለን። በዚህ ግን የተደረሰ እንዴት ሆነ ምናምን የሚለው ፕሮሰሱ ሊከብደን ስለሚችል ወደዛ ተመልሰን ወደ መጀመሪያው ባየነው ቦታ ተመልሰን ማየት እንችላለን። ምክንያቱም እዚህ ጋር የሆነ ፕሮሰስ አለውና በደንብ የምናውቀው ከሆነ ነው እንጂ በተለይ ጀማሪዎች ምናምን ከሆነ እቃ ማዘዝ ትንሽ ሊከብደን ይችላል። ስለዚህ ተመልሰን ወደ ኋላ እዚ ጋ ልክ እቃ ስናዝ ፕሮሰስ እንደሆነ ወይም ደግሞ ተገዝቶ ተጭኖ እንደሆነ ምናምን ሁሉም ነገር እዚ የሚያሳየው ፕሮሰስ አለ አይደለም። ስለዚህ እዚህ ማየት እንችላለን። እቃው እንደተመለሰ ግን እዚህ ልክ ፖይንቱ ለምሳሌ ቅድም ፖይንት ያልነው እዚ ጋ አለ፣ ዋሌት ደግሞ እዚህ ጋ አለ። ስለዚህ ፖይንቱ ተሰብስቦ እዚ ጋ ነው የሚመጣው፣ ወደ ብር ነው የሚቀየረው። እዚህ ጋር ደግሞ ዋሌት አለ። እቃውን ከተመለሰ አሁን ብሩ ስልሳ አንድ ር ያሉ እዚህ ጋር ነው የሚመጣው። እቃውን ከተመለሰ ከዛ በኋላ በብሩ እቃ መቀየር እንችላለን፣ ወይም ደግሞ እዛው ሊቀመጥል እንችላለን። አካውንታችን መርሳት የለብንም እንጂ በየትኛውም ሰዓት እንትን ማድረግ እንችላለን፣ ማዘዝ እንችላለን። ስለዚህ ብሩን መጠቀም ስንፈልግ ብሩ ብሩ እንዴት እንዴት እንጠቀመዋለን፣ ፖይንቱስ እንዴት እንጠቀመዋለን የሚል ነው ለማሳየት የፈለግኩት። እቃ እንደዚህ መርጠን ከጨረስን በኋላ ቼክ አውት እንለዋለን። ቼክ አውት ብለን በካሽ እንደሆነ እዚህ ክሊክ እናደርጋለን። በሌላ መጠቀም ከፈለጋችሁም ይቻላል። ስለዚህ ፖይንት የሚለውን እዚህ ጋር አለ። ፖይንቱን መጠቀም ከፈለኩ አንድ ክሊክ አደርጓለሁና ከፈለኩ ሁሉም ካልፈለኩም ደግሞ የተወሰነ ቀንሽ መጠቀም ይችላለሁ። ፖይንቱ ከበዛና የምናዘው እቃ ትንሽ ከሆነ ሁሉም ፖይንት ላይ አስጠቅመን ይችላል። ነገር ግን ለማሳየት ያህል እኔ የተወሰነ ፖይንት ቀንሽ ወይም ደግሞ ሁሉም መጠቀም እንችላለን። ሁሉም ከሆነ ኦል ማለት አለብን። መቀነስ ከፈለግን ደግሞ ካልን ፖይንት ቀንሰን መጠቀም እንችላለን ማለት ነው። ስለዚህ እኔ ዝም ብዬ ኦል በለው ለማሳየት ያህል ከዛ በፖይንቱ 21 ሪያል ቀንሽ ያለው ብለኛል። ስለዚህ ፖይንት አስፈላጊ ነው፣ እንደዚህ ዋጋ ብር ስለሚቀንስልን። ዋሌት ደግሞ ይሄን ዋሌት ክሊክ እናደርገዋለን እና ለምሳሌ እቃውን ተመልሶ ብሩን ዋሊት ላይ ተቀምጦ ቢሆን ኖሮ እዚህ ጋ ይመጣል። ዜሮ ዜሮ አይልም ነበር 61 ሪያሉ እዚህ ጋ ይመጣ ነበርና ልክ ፖይንቱ እንደተጠቀም ነው ከፈለግን ኦል፣ ካልፈለግን ደግሞ ካለን ሪያል ወይም ደግሞ ካለን ሂሳብ ቀንሰን መጠቀም እንችል ነበር። ግን ገና አልተመለሰ ማለት ነው። ስለዚህ እንደዚህ አድርገን ፖይንቱም ዋሊት ላይ ያለ ብሩኑም መጠቀም እንችላለን ከጨረስን በኋላ ይሄን ቼክ አውት ብለን ማዘዝ እንችላለን። እቃውን ማለት ነው። እንደዚህ አድርገን እቃ ማዘዝ እንችላለን። ከተለያዩ አፕሊኬሽን ማዘዝ እንችላለን። ተመሳሳይ ናቸው የአብዛኛዎቹ እና ይሄን ካየን ይህን ወይም ደግሞ በሺኤን ማዘዝ ከቻለን በሌላም እንችላለን ማለት ነው። ቀላል ነው። ምን የሚከብድ ነገር የለውም። እንደዚህ አድርገን ከየትኛውን ቦታ እቃ ዘን ካልተመቸን ካልወደድነው መመለስ እንችላለን። ኮድም እንደዚህ አድርገን መጠቀም እንችላለን። ቀላል ነው። ረጋ ብላችሁ እዩት ቪዲዮውን እስከ መጨረሻ ድረስ ላያችሁት አመሰግናለሁ። እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ስራ አስቀምጡልኝ፣ አነባዋለሁ። ይህን ትምህርት እንደወደዳችሁት እና እንደጠቀማችሁ ተስፋ አደርጋለሁ። በቀጣይም ቪዲዮ መስራት አላቁም ብዙ የሚያስተምርና የሚጠቅም ቪዲዮ እንለቃለን። ስለዚህ ሼር ላይክ እያደረጋችሁ የደወለዋን ምልክት መጫ እንዳትረሱ። ምክንያቱም አዲስ ቪዲዮ ስንለቅ በቀጥታ እንዲደርሳችሁ